ሰላም አለይኩም ወረህመቱላ በረካቱ። እንዴት ናችሁ? አማን ነው። ሰላም ናቸው ወይ ቤተሰቦች? የምወዳችሁና የማከብራችሁ እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ በሙባረክና በሰአዲ ያለው ጦርነት የእስራኤልና የፍልስጤምና የይሁዶች ጦርነት ሆኖብናልና ወይም ደግሞ የኢራን እና የይሁዶች ጦርነቱ ነው እንደቀጠለ ነው። አምስተኛ ቀኑን አስቆጠረ። ሙቤ አስመላሽ ነኝ እያለ ነው። እሷኛ አይቱ ደግሞ እንግዲህ እንደወለላ ሲል ግን ማለት ነው። እንዱ ምን አይነት ጊዜ ላይ ደረስ በጣም ሳስበው ማለት ነው በጣም የሚያሳዝን እና የሚያስቅም የሚያሳዝንም ጊዜ ላይ ደረስ። ይህ ሰው ልጅ ማለት ነው፣ ይህ ሰው ልጅ በቃ ሁሉ ነገር ጫዋታው ማለት ነው ሚዲያ ላይ ሆነ፣ በዩቱብ፣ በቲክቶክ በቃ እና ህግም ሆነ ምንድንም ሆነ አሁን እንዳለ ሁሉም የሚሆነው ነገር በሚዲያ ሆነ ማለት ነው። ማለት ይ ሰው ልጅ አሁን ሙባረክ ማለት ነው ማለት ለልጆቹ ለባለ ገንዘቦቹ የሚያመጣላቸው ጥቅም አለ። ግን ማለት አሁን ሙባረክ እንደዚህ ስላለ ሳዲያ የምሰጣቸው ይመስላችኋል? እኔ እንዴ ራሴ ነው። ግን ማለት አንድ ሰው ከምንም በላይ ፈጣሪውን አምላኩን የፈጠረውን አምላክ ካልፈራ ቆይ ማን ይፈራል? ሰው ይፈራል። ማለት አሁን ነ ሳአዲያና እና ናሊ አላህን ፈርተው የሰው ገንዘብ መስጠት አለባቸው እንጂ ማለት ሙባረክ አሁን አለቅሽ ምናምን ምናምን እንደዚህ ምናምን ነገር ይላል ማለት ነው፣ መረጃ ላይ ምናምን ይላል። እና እነሱ ደግሞ ሳአዲያ ደግሞ ምን አለች? እኔ ያለሁት ኢትዮጵያ ውስጥ ነው ያለሁት፣ ከሚሴ ነው ቤት፣ የም ሀገር የም ከተማ ላይም እየተንቀሳቀስኩ እንደ ልቤ ነው ያለሁት። ገንዘብ እኔ እንደዚህ ገንዘብ ከበላሁኝ ለምን ህግ ያለበት ሀገር ነው ያለሁት። ለምን አልጠየቅም? ማንም ሰው ጠየቀኝ የለ። እና ገንዘብ ሊኖርብኝ ይችላል፣ ግን እንደዚህ ማድረግ ሰው አደለሁም ማለች። ሙቤ ደግሞ በጣም ብዙ ሪሲት አሳየ። 100 ሺህ ብር፣ 50 ሺህ ብር፣ 200 ሺህ ብር፣ 100 ሺህ ብር እያለ ማለት ነው። ሲደምረው ወደ ሚሊዮን በላይ ነገር ይጠጋልና፣ አሁን ላይ ያለንበት ጊዜ በጣም እንትን የሚል ነው። እንዴኔ እንዴኔ ምናልባት ባለ ገንዘቦቹ ማድረግ ያለባችሁ ነገር ማድረግ ያለባችሁ እንደ ወንድማ ወይም እንደሚሰማኝም ነገር ኢትዮጵያ ውስጥ ያለ ሰው ሂዶ በትክክል ቤተሰብን ሆነ ምንም ሆነ ሂዶ ገንዘባችሁን ቢጠይቅላችሁ ነው የሚሻልም ይመስለኝ እንዴ። እኔ እንደምረዳው ከሆነ ሙቤም እያጋነነ ነው ያለው። ማለት አሁን ሚዲያ ላይ የሚሰራ ነገር እውነት እንዳይመስላችሁ። እኔ አንድ ወንድማዊ መንገር ልንገር። ምናልባት ገንዘብ ያላችሁም ያላችሁም ለላችሁም የሚዲዮ ልሰሙት ልታውት ትችላላችሁ እና ገንዘብ ሚዲያ ላይ ያለ ሰው አሁን ሙቤ ለናንተ የሚጠቅማችሁ ነገር የለም። ለሱ ለዩቱቡ መሸቀያ ወይንም ታዋቂነት፣ እንደዛ አደረኩ እንደዛ አደረኩ ለማለት ነው እንጂ ለናንተ አንድ የሚፈይድላችሁ የለም። እሱ ዩቱብ ላይ ለፍልፎ አውሮፓ ሀገሩ ተቀምጦ ዩቱብ ላይ እና ቲክቶክ ላይ ለፍልፎ ነው የሚቀረው። እርግጠኛ ነኝ ከአንድ ሰሞን አጀንዳ ውጭ እነዚህ ልጆች እንደዚህ አደርጋችሁ በቃ ይሄው እንደዛ በልተዋል ምናምን እሺ፣ በልተዋል አንድ ሰሞን ተወርቶ ነው የሚቀረው። የእናንተ ገንዘብ ግን ተበልቶ ይቀራል። የለፋችሁበት ገንዘባችሁ ማለት ነው። በዚህ መንገድ የምታገኙት አይመስለኝም። ኢትዮጵያ ውስጥ ባለ ሰው ሕግ አለ ቤተሰብ አለ። እነዚህ ልጆች ያለነው ከሚሴ ነው እያሉ ነው ኑቶሎ ማንም ሰው ገንዘብ አለን እያሉ ነው። እኔ ዛሬ የሰአዳ ቪዲዮ እስከ መጨረሻ ሰብቻዋለሁ፣ እና እንደዚህ አድርጋችሁ ገንዘባችሁን በስነ ስርአት እንትን ባለ መንገድ ብትቀበሉ እየተሻለ ነው የሚመስለኝ። እንደዚህ ሚዲያ ላይ እንደዚህ ስለተደረገ እቃችሁ የሚገኝም ወይንም መፍትሄ ከሆነ እሰየው፣ ጥሩ ነው። መፍትሄ ከሆነ የሚገኝ ከሆነ ግን በዚህ መንገድ ይገኛል ወይ ነው ማለት አንድ ሰው ቆይ እኔ አሁን አንድ ክላስ ተቀምጬ በቃ አንድ ሰው አለቀህም፣ እንደዚህ አረጋሃለው፣ እንደዚህ አረጋሃለው፣ እንደዛ አረጋሃለው ብል ምንድነው መፍትሄ የሚመጣው? እሱ ቆይ ምንድነው የሚያደርገው? ዩቱብ ላይ ለፍልፎ ለሱ ዩቲዩብ ለዶራል ሸቅሎባችሁ ይቀራል። ወላሂ ነው የምላቸው። እናንተ ግን በአረብ ቤት ለፍታችሁ የላካችሁት ገንዘብ፣ ላባችሁን ጠበርጋችሁ ሰርታችሁ ያገኛችሁት ገንዘብ በዚህ መንገድ አይደለም የምታገኙት። እኔ ልንገራችሁ፣ እኛ ብዙ እኔ ብዙ ነገር አቃለሁኝ። ብዙ ሰዎች እንደዚህ በእንትን የሚገኝ ነገር የለም። አላ ገንዘባችሁ መጀመሪያ ከጃችሁ ባላስወጣው ባላስወጣው፣ ከወጣም ደግሞ በሰላም እንዲመለስ በሰላም ነገር ነው እንጂ እኔ በእንደዚህ መንገድ አይመስለኝም። ደግሞ እናንተ ታቃላችሁ። እኔ እንደሚመስለኝ ኢትዮጵያ ውስጥ ኮበልሻ ሀርዌይ ያለ ሰው ከሚሲ ሀድ ብሎ እኒህን ሰው በስነ ስርዓት መጀመሪያ እንደ ሽማግሌ መሆኑ አናግሮ ከዛም በኋላ ደግሞ እንደ ህግ መጠየቅ በህግም ቢሆን ማለት ነው እንጂ እርስቱ ካለ ማስረጃው ካለ እነሱ የመለሱበት እነሱ አንድ እቃ ተረክበው ሲመልሱ ማስረጃ ከሌላቸው፣ ይሄ ነገር በዚህ መንገድ መጠይቁ የተሻለ ነው። ያም የለብኝም ይሄኛውም አለባችሁ እያላ የምትወራወሩት ቃል ለይቱ መሸቀያ መሸቀያና ለሰዋ ፈገሌ እንዲህ አለ ገለያ እንዲህ አለ ከመባል ከመንጨራ ከመን ተንተማለት ውጭ ሌላ የሚመጣ ነገር አለ ብዬ አላምንም። እና አላህ ለሁላችንም መልካም ነገር ይሻልን። የሰው ገንዘብ ገንዘባችንንም አያስበላን፣ የሰው ገንዘብንም አያስበላን፣ ገንዘባችንን ለሰዋ አይበልብን እላለሁኝ። ቤተሰቦች እና ብቻ ጦርነቱ እንደቀጠለ ነው። እንግዲህ ጦርነቱ ላይ አብረን ደውላለሁ። ላይክ ሼር ማድረጋቸውን አትርሱ።